2016 አንድ አባት የልጁን መጥፋት ይሰማና ወደ አንድ ቦታ ያመራል። ለመጨረሻ ጊዜም ልጁን ያየው ሰውዬ ለአባትየው የነገረው ታሪክ እሱን ከማስደንገጥ አልፎ መላው ሀገሪቱን እንዴት የሰው ልጅ በዚህ ደረጃ ሊወርድ ይችላል ብለው እንዲያስቡ ያደርጋል። ምንድን ነው የተፈጠረው የሚለውን በዛሬ ቪዲዮ ስለምንመለከት እስከ ፍጻሜው ድረስ ከኔ ጋር ቆዩ። በኦክቶበር 11 2016 ከሰዓት ላይ ካርሎስ ሄሬራ ሲኒየር የተሰኘ አንድ ግለሰብ ቬኔዙዌላ ውስጥ የሚገኝ አንድ እስር ቤት የጥየቃውን ክፍል አስፈቅዶ ይገባል። ሁላችንም እንደምናውቀውም ፊልም ላይ እንደምንመለከተው የእስር ቤት ጥየቃ ቦታዎች ወንበርና ጠረጴዛዎች ተቀምጦ ይገኛሉ። ልክ ውስጥ እንደገባም ብቻውን የነበረ ሲሆን ክፍል ውስጥ ግን አንድ ሰውዬ ብቻ ተቀምጧል። ሰውዬውም እጅጉን የተጎሳቆለ ከመክሳቱም የተነሳ የጉንጮቹ አጥንቶች በግልጽ ወጥቶ ይታያሉ። ከሱም አልፎ የተደበደበም ይመስል ሰውነቱ ብዙ ቦታ ላይ በፋሻዎች ተጠቅልሏል። ከክፍሉ ጀርባ ደግሞ የእስር ቤቱ ጠባቂዎች መስመር ሰርተው በተጠንቀቅ ቆመው እየጠበቁ ይገኛሉ። በአጭሩ ሁኔታው አሁን ካሁን የሆነ ነገር ይፈጠራል ብሎ እንዲጠብቅ አድርጎታል። እንዲህ የሆነበትንም ምክንያት እሱ ይረዳዋል። ምክንያቱም ከአንድ ወር በፊት ይሄ እስር ቤት አደገኛ ቀውስ ውስጥ ነበር። ይህም ሊሆን የቻለው እዛ እስር ቤት ውስጥ የሚገኝ አንድ ጋንግ በማመፁ ምክንያትና ጠባቂዎቹን በኃይል በመብለጥ እነሱን አፈናቅሎ ሙሉ በሙሉ እስር ቤቱን ሊቆጣጠር ችሎ ነበር። ይህንንም እስር ቤት ለመቆጣጠር በሚደረግበት ወቅት ከታሳሪዎችም ሆነ ከጠባቂዎቹ ብዙ ሰው ሞቷል። ካርሎስን ከመምጣቱ ከሁለት ቀናት በፊት ነው ጠባቂዎቹ ከወር በኋላ በጋንጎቹ ቁጥጥር ስር ውስጥ የነበረውን እስር ቤት ለመቆጣጠር አቅሙ ኖሯቸው እስር ቤቱን ማስመለስ የቻሉት። ዋንም ይህንን ሊያውቅ የቻለበት ምክንያት በቴሌቪዥን ጣቢያዎች መሰራጨቱን ባሻገር የራሱ የገዛ ልጁ በስርቆት ወንጀል ታስሮ እዛ እስር ቤት ውስጥ ታስሮ እንደሚገኝ ስለሚያውቅ የእስር ቤቱን ሁኔታ በቅርበት ስለሚከታተል ጭምር ነው የሚያውቀው። ምንም እንኳን ዋን ሲኒየር እዚህ እስር ቤት ሊገኝ የቻለው ልጁን ሊጠይቅ ሳይሆን ከዚህ በፊት አይቶት የማያውቀውን ከልጁ ጋር አብሮ የሚታሰረውን ታሳሪ ለማየት ነበር የመጣው። ለምን እንደዚያ ያደርጋል ብላችሁ ከጠየቃችሁ ደግሞ ዋን ጁኒየር ማለትም ታሳሪው ልጁ ደብዛው ጠፍቷል። ይህንንም በሚረዳበት ጊዜ ዋን ሲኒየር ማለትም አባትየው የእስር ቤቱን ኃላፊዎች ከሱም አልፎ አንዳንድ ፖለቲከኞችንም ጭምር ይህ ነገር ይታይልኝ በሚል ቅሬታውን አቅርቦ ሲያፈላልጉ ከርሟል። ምንም እንኳን የተቻለውን ቢሞከረም ዋን ሲኒየር ግን ልጁን ሊያገኙ አልቻለም። ከብዙ ድካም በኋላ ግን አሁን ሊያገኙ የመጣውን ታሳሪ በስተ መጨረሻም ታሳሪው ልጁ የት እንዳለና ተሸፋፍኖ የቀረውንም ሚስጥር ለአባትየው ሊናገር ፈቃደኛ እንደሆነ ይሰማል። ለዛም ነው አባትየው አሁን ላይ ከሱ ጋር ተገናኝተው ተቀምጦ ያሉት እስር ቤት ውስጥ ወንበር ላይም ከተቀመጠ በኋላ ሰላምታ ይለዋወጡና ብዙም ጊዜ ሳያጠፋ አባትየው እባክህ ልጄ የት ነው ያለው? ምንስ አጋጥሞት ነው እንደዚህ ሊጠፋ የቻለው እያለ ይጠይቀዋል። ታሳሪው ግን ቀጥታ ስለ ልጁ ከማውራት ይልቅ ሌላ የማይገናኝ ታሪክና ስለ ሌላ ታሳሪ ለአባትየው መንገድ ይጀምራል። የታሳሪውም ስም ዶራን ሄል ቫርጋስ የሚሰኝ ሲሆን ይህም ታሳሪ እጅጉኑ ጨቋኝና በቬንዙዌላ ውስጥም የሚፈራ ሰው ነበር። እዚህ እስር ቤትም የእድሜ ልክ ሥራ ተፈርዶበታል። ከአንድ ወር በፊትም እስር ቤቱን ለመቆጣጠር የተነሳው ጋንግ የቫርጋስ ሲሆን መሪያቸውም እሱ ነበር። ምንም እንኳን ቫርጋስ በዚህ ስራው ብዙ ሰው ቢሞትና ሁሉንም ቢጨቁንም አሁን ላይ ግን የእስር ቤቱ መሪነት ተቆጣጣሪ ስለሆነ እዛ ውስጥ ያሉ የበታች ያሉ ታሳሪዎቹን ከላይ ሆኖ መቆጣጠርና እነሱንም የመመገብ ኃላፊነት ይኖረዋል። በአጭሩ እስር ቤት ውስጥ አንባገነን መሪ ሆኖ ይቀመጣል። ዋን ሲኒየር ማለትም አባትየውም የውም ይሄኛው ታሳሪ ስለ ቫርጋስ ታሪክና እስር ቤቱን በሱ ቁጥጥር ስር እንደነበረ ሲያወራ ግራ እየተጋባ ታዲያ የከልጄ ጋር ምን አገናኙ እያለ ይጠይቋል። በዚህም ጊዜ ታሳሪው ሰውነቱ ላይ ያለውን ቁስሎችና የተጠቀለሉትን ባንዴጆች እያሳየ አንድም ሰው ቫርጋስን ለመቃወም ከሄደ ከመጠን በላይ እንደሚደበደቡና አንዳንዴን ደግሞ ህይወታቸውን ያለፉ ሰዎችም እንዳለ ይነግረዋል። በዚህም ጊዜ ዋን ሲኒየር በፍርሃት ልጄ ይህኑ እንዲያጋጠመው እያለ ታሳሪውን ተጠይቋል። በቫርጋስ እንዳትተደበደብ ይሆናል እንዴ ይለዋል። አሳሪም ቢሆን ለአባትየው እንደዛ እንኳን አይደለም እያለ መሬቱን እያየ ፊቱን እንኳን ማየት ከብዶት አንተ ልጅ ያጋጠመው ነገር እጅጉን አሰቃቂ ነው ብሎ ይመልስለታል። በዛ አመፅ ወቅት ላይ ዋን ጁኒየር ማለትም ልጅየው በቫርጋስ አንድ ስልጣን ይሰጠዋል። ምንም እንኳን ይሄኛው የታዘዘውን ትእዛዝ ዋን ጁኒየር ፍቃደኛ ይሁን አይሁን የሚታወቅ ነገር የለም። ያለ ፍቃዱ እንኳን ቢሆን ቫርጋስ አስደብድበው እንደሚገለው ስለሚያውቅ ዋን ጁኒየር አንገቱን ደፍቶ የታዘዘውን ስራ ሲሰራ ነበር። ለዋን ጁኒየር በቫርጋስ የተሰጠውም ስልጣን ለታሳሪዎቹ የሚቀርበውን ምግብ ማከፋፈል ነበር። ነገር ግን አደገኛ መጽ ስለነበር መጹን መንግስት በቀላሉ ሊያስቆምበት የሚችልበት መንገድ ከውጭ የሚገባውን ምግብ ማቋረጥና ሲርባቸው እጃቸውን ሰጥተው ወደ ድሮ ለመመለስ ነበር። ይህንንም ተከትሎ ታሳሪዎቹ እጅጉን መራብና ችግር ውስጥ መግባት ይጀምራሉ። ይህንንም ተከትሎ ቫርጋስ ይህንን የምግብ ጉለት እንድታግዘን እንፈልጋለን ብሎ ይነግረዋል። ዋን ጁኒየርም የተነገረው ለማንም ሰው አስፈሪ ነበር። ምክንያቱም እንደማንም ማንም ጤነኛ ሰው ምግብ ፈልግ ሲባል ውጭ ወጥቶ የተደበቁ ምግቦችን ካገኘ ወደ ቫርጋስ ከማምጣት ይልቅ ዋን ጁኒየር ነበር ራሱ ምግብ የሆነው። ባርጋስና ጋንጉ ዋን ጁኒየርን አንድ ጠገጋ ውስደው ደብድበው ይገሉታል። ከዛም በኋላ ይቆራርጡትና አብስለውት ለታሳሪዎቹ ማስታገሻሚያውን ምግብ ያደርጉታል። እዚህም ነው ዋን ጁኒየር ደብዘው ሊጠፋ ይቻለው። አባትየውም ይህንን በሚሰማበት ጊዜ ራሱን መቆጣጠር ያቅተዋል። ወዲያው ነው ወደ የሚዲያዎች እየሄደ እዛ እስር ቤት ውስጥ ልጁ ስላጋጠመው ነገር ለዓለም መናገር ይጀምራል ነገር ግን ምንም ያህል የአይንማኞችና ቫርጋስን ተጠያቂ ሊያደረጉ የሚችሉ ነገሮች ቢኖሩም የቬኔዙዌላ መንግስት ታሳሪዎቹ ዋን እንዳልበሉት ይክዱና አንድም ሰው ተጠያቂ ሳይሆን ነገሩ ይዘጋል። ቫርጋስም ቢሆን በአሁኑ ሰዓት ላይ እድሜ ልክ ስርዓቱን በዛ እስር ቤት እያሳለፈ ሲሆን፣ እዚህ አሰቃቂ ወንጀሉ ግን ምንም አይነት ጥያቄ አልቀረበበትም። አንድ ደቂቃ ባለፈ ቁጥርም ካሁን ካሁን የሆነ ሰይጣን ነገር መጥቶ እነሱ ውስጥ አንዱን ጎትቶ ይስዳል የሚል እሳቤ ጭንቅላታች ውስጥም ይገኛል። ነገር ግን ያንን ሌሊት ላይ አንዲትም ነገር ሳይፈጠር ፀሐይ መውጣት ትጀምራለች። ከሌሊቱ አስር ሰዓት ሆኗል። ለሰዓታት ዝም ያለውም ሐይቅ በትንሹ ማግሮምሮም ይጀምራል። ሐይቁ ግን ትልቅ ስለሆነና እጅጉንም ጨለማ ስለነበር ከየትኛው ቦታ እንደሆነ ለማወቅ እያዳገታቸው ነው። እየተንሾካሾኩ የነበሩትም ሰዎች ጸጥ ብለው አይናቸውን ከፍተው ወደ ሐይቁ እየተመለከቱ ነው። እያጉረመረመ የነበረውም ድምፅ ከፍ እያለ መምጣት ይጀምራል። ድምጹም ከመጨመሩ የተነሳ እዛ የነበሩት ሰዎች በፍርሃት መንቀጥቀጥ ይጀምራሉ። ከትንሽ ደቂቃዎችም በኋላ ሐይቁ መንቀሳቀስ ይጀምራል። ይሁንም ከሱ ጋብረው የወጡትን ሰዎች ሳያቸው እንደሱ እየተንቀጠቀጡና አይናቸውን በትልቁ ከፍተው እሱ ወደሚያይበት ቦታ እየተመለከቱ ነው። ከትንሽ ሰከንዶችም በኋላ ከዛ ሐይቅ ጥቁር ትልቅ የሆነ ጥላ ሲወጣ ይመለከታሉ። ጥላውም እየሮጠ ወደ ጆን ይመጣል። ነገር ግን ጆንን ቀጥታ ከማጥቃት ይልቅ ከሱ ጀርባ የነበሩትን የተንጠለጠሉትን ስጋዎች መብላት ይጀምራል።